እንዳለ የተቆረጠ ነው። ብዙ አሁን እዚህ ጋር ምን መሰለሽ ትንሽ ቀረዋል። አምስት ነው አውጥቼው ነበረ፣ ግን አየሽ። ይህ መውጣት አለበት። አሁን ከዚህ ማሳይ እንደዚህ ምግብ እየጋገርሽ እንደዚህ

መጀመሪያ ያስገቢው ወይ ቪዲዮውን አምስት ሰዓት ወይም አስር ሰዓት ልትወጭ ስትል አንቺ ሌላ ላይ አውሪበት። ሌላ ቪዲዮ የእነሱን ማስቀመጥ የለብሽም ሙሉ በሙሉ ውጭ ተንቀሳቃሽ ቪዲዮ አድርገው ወይ የአንችን አቀነባብረሽ ወይ የምግብ አቀነባብረሽ እየሰራሽ ምንል የምግብ ድምጽ ያለው ያንቺ ማለት ነው፣ ወይ የሆነ

ሳሉና ናስተየሚ ደህ በዚህ ላይ ማውራት ትችያለሽ። አንቺ ቪዲዮ በሳይነት ቢሆን አንቺ አውሪበት እንደዚህ አይነት